የዛሬን በምተዘጋጀሽ ካላችሁ ስለ ፀጉራችን ቀለም ይሆናል። አብራችሁኝ ቆዩ። አብራችሁኝ ስትቆዩ ብዙ መልካም ነገሮችን ብዙ የማታውቁትን መረጃዎችን አካፍላችኋለሁ። ከተሳሳትኩኝም ደግሞ ታርሙኛላችሁ ማለት ነው። ብርሃን በአንድ ቁስ ላይ አካል አርፎ ሲመለስ የሚሰጠው ነጸብራቅ ቀለም ተብሎ ይጠራል፣ ወይም ይህ ቁስ በቃል መጠሪያውን እንዲህ አይነት ቀለም ነው ተብሎ ይገለጻል። ጸጉር ቀለም ከመቀለሙ በፊት የራሱ የሆነ የተፈጥሮ የቀለም አይነት ሲኖረው፣ ይህም የቀለም ፒግመንት የጸጉር የመካከለኛ ክፍሉ ወይንም ሄር ኮርቴክስ ተብሎ በሚጠራው ክፍል ውስጥ ይገኛል። ይህንን ክፍልና የጸጉር የመሃል ክፍል ወይንም ደግሞ ሄር ኩቲክል አንጸባራቂና ብርሃን አስተላላፊ እንደ መስታወት አይነት ነው። በመሆኑም ይህ የጸጉር ሽፋን በኮንቴክስት ውስጥ የሚገኘውን ተፈጥሯዊውን የጸጉር ቀለም በቀላሉ እንድናየው ይረዳናል። ከዓለም የሕዝብ ዝርያ ውስጥ አፍሪካውያን ከሌላው የዓለም ክፍል የሚለይ የራሳቸው የተፈጥሮ የጸጉር ቀለም ያላቸው ሲሆን ይህ ጥቁር ቡናማ ወይንም ደግሞ ዳርክ ብራውን ነው። የተፈጥሮ የፀጉር ቀለም አይነቶች፣ ጥቁር ቡናማ ወይንም ዳርክ ብራውን ጸጉር ውስጥ መጠኑ ያበዛ በተለይ ጠቆር ያለ የቀለም ቋትን ይይዛል፣ ኢሚላኒን ተብሎም ይጠራል። ሁለተኛው ወርቃማ ወይንም ግሎንድ ጸጉር መጠኑ አነስተኛ የሆነ መጠን ያለው ቢጫና ቀይ የቀለም ቋት ሲይዝ ፌዮሜላኒን ተብሎም ይታወቃል። ሶስተኛው ነጭ ጸጉር ወይንም ዋይት ሄር በጣም አነስተኛ የሆነ መጠን ወይንም ሜላኒን ወይም የሌለው የቀለም ቋት ነው ማለት ነው። አራተኛው ሽበት ወይም ግሬይ ሄር ይህ የጸጉር ቀለም አይነት ከሁለት የተፈጥሮ የቀለም ቋት ድብልቅ ሲሆን ከነጭ እና ከላይ ከተጠቀሱ የጸጉር ቀለማት አንዳቸው ጋር እየተዋሃደ ነው። ይኸውም ለምሳሌ ሬዲሽ ብራውን የሆነ የተፈጥሮ የጸጉር ቀለም ከሆነ በውስጡ ሬድ ፒግመንት የተፈጥሮ ቀለም ቋት እንዳለው ልናሳየው እንችላለን ማለት ነው። ቀለም አልባ ጸጉር ወይንም አልቢኖ ሄር ይባላል ሰውነታችን ቀለም ቋትን ወይንም ደግሞ ሜሎና ሳይትስ ማምረት ሲያቅተው የሚከሰት የፀጉር ቀለም አይነት ሲሆን ነጣ ያለ ቢጫ ወይም ቀላ ያለ ቢጫ የቀለም አይነት ነው። የአፍሪካውያን ካሪቢያን የፀጉር አይነቶች ሰው ሰራሽ ቀለሞችን የመቀበል አቅማቸው በጣም አነስተኛ ሲሆን ይህ የሚሆነው ግን ጸጉር፣ ቅድሚያ ለማንኛውም አይነት ኬሚካል ለምሳሌ ሪላክስ ወይንም ፐርምን፣ ጸጉር እነዚህን ኬሚካል ካላገኘ ብቻ ነው። ነገር ግን እነዚህን ቀድሞ ካገኛቸው ጸጉሩ ሰው ሰራሽ ቀለሞችን የመቀበል አቅሙ በጣም ይጨምራል ብቻ ሳይሆን፣ እንዲሁም ቀለሙን በፍጥነት ይይዘዋል ማለት ነው። የጥቁሮች ፀጉር የተፈጥሮ የቀለም ቋት መጠኑ ተለቅ ይላል። ይህም በአንጻራዊነት ከነጮቹ የተፈጥሮ የቀለም ቋት ማለት ነው። በተጨማሪም የቀለም ቋቶቹ የሚገኙት ተራርቀው ስለሚሆን በቀለም አቀባብ ስርዓት ወቅት በቀላሉ ለመሰበር እና አዲሱን ሰው ሰራሽ ቀለም ውህድ ለመቀበል ምቹ ሁኔታዎችን ይፈጥርለታል። በአጠቃላይ ሁለት አይነት የተፈጥሮ የፀጉር ቀለም ቋት ሲኖሩ እነሱም ኤሚላኒን የመጀመሪያው ሲሆን እንቁላል ቅርጽ ያላቸው ሲሆን በጥቁር ፀጉር ላይ አብዛኛውን ጊዜ ጥቅጥቅ ብለው ይገኛሉ። ሁለተኛው ፌዮ ሜላኒን ነው። በጣም በመጠን አነስ ያሉ ወይም ደቃቅ ሲሆኑ፣ ቀይና ቢጫ ይኖራቸዋል። እነዚህም በአነስተኛ መጠን ፀጉራችን ውስጥ ይገኛሉ። የተፈጥሮ የፀጉሮችን ቀለም አይነቶቹ እንደዚህ በሚሆኑበት ምክንያቶች ከላይ የተዘረዘሩ ሲሆን አንዳንዶቻችን ደግሞ የተፈጥሮ የፀጉር ቀለማችን ከወላጆቻችን ወይንም ከአያቶቻችን የመልክ መወራረስ እንዳለ ሁሉ ፀጉር የቀለምና የተፈጥሮ ይዘት ወይንም ደግሞ ሄር ቴክስቸር ከቤተሰባችን ጂን ታይፕ እንደምንወርስ መረዳት ይኖርብናል። በዚህም መሰረት ምንጊዜም ቢሆን ሰው ሰራሽ ቀለም ከመጠቀማችን በፊት የተፈጥሮ የፀጉር ቀለም አይነት መመርመር እና መረዳቱ የምንቀባውን ቀለም ለመምረጥ እንዲሁም ፀጉርን አላስፈላጊ ጉዳት ላይ እንዳንጥለው ይረዳናል ይላሉ በዘርፉ ያሉት ተመራማሪዎች። ውድ ቤተሰቦቼ፣ ለዛሬ ይጠቅማችኋል፣ ጤና ሰላማችሁን፣ ውበታችሁን ይጠብቅላችኋል ብዬ ያስኩላችሁ መረጃ ይህንን የመሰለ ነበረ መረጃዬን ከወደዳችሁት ላይክ፣ ካልወደዳችሁትም ዲስላይክ፣ እንዲሁም ደግሞ ይህንን አስተካኪ እንደዚህ አይነት ቦታ ላይ ተሳስተሻል የምትሉት ካለም ደግሞ በኮመንት መስጫ ቦታ ላይ አስፍሩልኝ።